ቃል ሚያቀርብልን የእግዚአብሔር ሰው ፓስተር ነው። ወደዚህ ጋብዛለሁ። እግዚአብሔርን ቃል አጭር ሰዓት ያገለግለናል። ከዛ በኋላ የሚቀጥለው ፕሮግራም እንዳለ እግዚአብሔር ሰው ዘመንን ይባርክ፣ እግዚአብሔር ቀሪ ዘመንን ይባርክ። ቀንጆቻችሁን ከፍ አድርጉና እግዚአብሔር እንድናገረ ለጌታ ዕድል እንስጥ። አባቱ እናመሰግናል። ለአንተ ዕድል ሰጠ፣ ቃልህን ተናገረ። በቃል ይስራ ውለን፣ ክፉ ይታሰር እንወደሃለን በኢየሱስ ስም አሜን። የእግዚአብሔርን ቃል ጥቂት አብረን የምናየው በጣም በጣም ነህምያ መጽሐፍ ላይ እንሄድና መጽሐፍ ላይ እንሄድና ፈጠን ብለን ያው በጣም ፈጠን በሉልኝ። እሺ ወዳቸዋለሁ። መጽሐፌን ነህምያ ቁጥር ምዕራፍ ሁለት ቁጥር አስራ ሰባት ላይ እንደዚህ የሚል ቃል እናገኛለን። እኔም እኛ ያለንበት ጉስቁልና፣ ኢየሩሳሌም እንደፈረሰች፣ በሮቿም በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አልኋቸው። የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉሱም የነገረኝ ቃል ነገርኋቸው። እነሱም እንነሳ እና እንስራ አሉ። እጃቸውንም ለበጎ ሥራ አበረቱ። እስ በሉስ አበረቱ በሉስ ሆሮናዊውም ሳንበለት ባሪያውም አሞናዊ ጦቢያ፣ አረባዊውም ጌሳም በሰሙ ጊዜ በንቀት ሳቁብን ቀላል አድርገውንም ይህ የምታደርጉት ነገር ምንድን ነው? በእውኑ በንጉሥ ላይ ተሸብጡ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንልናል እኛ ባሪያዎቹ ተነስተን እንሰራለን፣ እናንተ ግን በኢየሩሳሌም እድል ፈንታ ድርሻ እድል ፈንታ በኢየሩሳሌም እድል ፈንታና መብት መታሰቢያም የላችሁም አሏቸው። ይላል። ክብር ለኢየሱስ ይሁን፣ አሜን። ጥቂት የምናየው በመከናወን በሚል መከናወን በሚል ምንድነው? መከናወን ወይም ስኬት ምንድነው? ሆነልኝ ስንል ምንድነው? እሱ ነገር የሆነው ብለን ጥቂት እግዚአብሔር በሰሞኑን በኔ ውስጥ አስቀምጦ የማገለግልበት ማውጅበት ቃል ነው እና ኔም ያን እንደሚታወቁት ኢየሩሳሌም ይሁዳም ሆነ እስራኤል እግዚአብሔርን ባለመታዘዛቸው እና ሰንበትን ባለማክበራቸው ምክንያት በተደጋጋሚ እግዚአብሔር የሚናገረውን ቃል ባለመስማታቸው ምክንያት ለሀያ ሦስት አመት ኤርምያስ ትንቢት እየተናገረ ባለመመለሳቸው ምክንያት ታልኦ እንደሚሰጡ የተነገረው ቃል በእነሱ ላይ ተፈጸመባቸው። ባለመመለስ አለመመለስ እግዚአብሔርን አለመስማት ውጤት ሆነባቸውና የሚኖሩባቸውም እነርሱ ተማርከው በሶስት ዙር ሄዱ። የነበሩባቸውም ከተማ በእሳትን ተቃጠለ፣ ደግሞ ፈራረሰ። ከዚህም የተነሳ በምቆ ምድር ያለው ይኸው ኔሚያ ወንድሙና ሌሎች መጥቶ ለኔሚያ ስለ ኢየሩሳሌም ነገሩ። ሲነግሩት ኔሚያ ከነበረበት ከጥሩ ፖዚሽን መክሳት ጀመረ፣ መናወጥ ጀመረ ኪዳን ማሰብ ጀመረ። ንጉሱ ነህምያን ሲያይ ፊቱ ጠቁሯል። ይሄ ደግሞ የልብ ሐዘን እንጂ ሌላ ጉዳይ አይደለም። ምክንያቱም በቤተመንግሥት ውስጥ ሆኖ ምን ምን ይጎለበት እንዴት ይከሳል ተብሎ ይታመናልና ይሄ የልብ ሐዘን ነው። ልብ ውስጢ ውስጥ የገባ አንድ ጉዳይ አለ። ይሄ ጉዳይ እንዴት እንደሚታደርግ ነገሩ ስታብሰለስለው ምን ሆነህ ያልከሳል የዙሪያ ይላል የምትበላውን የምትለብሰውን የምታደርገውን አንተ የከሳይበት ጉዳይ ሳይሆን ውስጥ የገባው ጉዳይ የልብ ሀዘን ነው ይታወቃል። የእግዚአብሔር ቤት ሸክም ያላቸው ሰዎች ፊዚካል የሚታያሉ፣ በውስጣቸው የሚታያሉ፣ በፍሬያቸው የሚታያሉ። ስለዚህ ነህምያ እንደዛ እንደሆነ በእግዚአብሔር ፊት ጸለየ፣ ጾመ፣ ምሳ ገባ ከእግዚአብሔር ጋር ጥገኛ ሆነ። ከዛ በኋላ እግዚአብሔር ሞገስ በንጉሱ ፊት እንዲሰጥ ጸለየ። ከዛ ንጉሱ ምንድን ነው ማድረግልህ? እሺ በዚህ ጉዳይ ምን ላድርግልህ አለው። ፈቃድ ጠየቀ። ቀን ተቀጠረለት። ከዚ በኋላ እንቅስቃሴ ጀምሮ ደብዳቤ ይዞ ኢየሩሳሌምን ቅጥር ሊሰራ ሲሄድ አሁን ደግሞ አንዳንድ ቅሬታዎችን አገኘ። ሲያገኝ እግዚአብሔር በልቡ ያስቀመጠውን ምን አደረገ? ነገራቸው፣ ነገረዋቸው የሚል ቃል ታገኛላችሁ። ዞሬ ቅጥቱን ዞረ ዞረና አሁን ለቅሬታዎች ለሽማግሌዎች፣ እንዲሁም ለነበሩት ሀሳቡን በልቡ ውስጥ ያለውን ሀሳብ ሊሰራ እንደመጣ ሲያወራ እንደዚህ አለ። እጃቸውን ለበጎ ስራ አበረቱ። አንድ ሰው አሜን ይበል አላችሁ። ልጅ አሜን በሉ እና ነህምያ ሲነሳ ሰው በቅሬታዎቹን ቀጥሎ እየተሳለቅን እየወደቅን ማፈሪያ እየሆንን እንዳንቀጥል፣ እኛ እንበርታ፣ እኛ ንቁ፣ እኛ እንተባበር ለጽድቅ ምን እንበል? እንካፈት ኖረን ተቀምጠን እየዛግን ከምንሞት ለተቀበልንበት ራዕይና ትውልድ ቀጥሎ እግዚአብሔር ለተናገረው ኪዳን ምን እናደርግ? ዛሬ እንነሳ። አንፈጆ እነሳለሁ ይበለኝ። ትገቡና እነሳለሁ በሉት። አላችሁ ሊቀኝቶቻችሁ ከባርኩና ለእግዚአብሔር ስራ በሉስ፣ ለወንጌል ስራ በሉስ፣ አሁንም እነሳለሁ በሉ። ከዛ በኋላ መሳለቂያ እንዳንሆን ብሎ ካሳመናቸውና እነርሱም ደግሞ ወደዚህ ሪቫይቫል፣ ወደዚህ ወደ መነሳት፣ ወደ ታዲሶ መንፈስ ሲገቡ ሆሮናው የሚባሉ ሳንበለጭ የሚባሉ ጦፕያ የሚባሉ ተቃዋሚ በሱሪያ የነበሩት የኢየሩሳሌምን ቅጥር የሚሰራና ታዲሶን የሚያመጣ አንድ ሰው እንደመጣ ሲያውቁ አሁን በመቃወሙ ተነሱ። እንደዚህ አለ። መቼም አንድ ሀሳብ ይዘህ ስትነሳ ሚደግም ብቻ ሳይሆን የሚቃወም፣ የሚያፈስ፣ የሚንቅ ንቀት ባይደ ከባድ ነው፣ ከባድ ነው። ከመናቅ ይሻላል ጨርሼው ነበር። ጌታ ነው የመለሰ ይደስ ብዬ የኛ ቡልቤት እንጨት ስለነበረ ጌታ መልሶኛል። ጌታ ይባረክ። ፈገግ በሉና አሜን በሉ አሜን። በንቀት የሚል ቃል፣ በንቀት እኮ ነው ኢየሱስን ሲልቆ፣ የንቀታቸው ልክ ተፉበት ይላል እ የንቀት ህግ ነው፣ መጥፋት ብቻ ነው በጥፍ። የንቀት ህግ ነው በጣም ከባድ ነውና ምንድነው ናቁት። የምትሰሩት ነገር የትም አይደርስም የሚል ሀሳብ ሲናገሩ ነብይ አንድ ቃል ተናገረ፣ በእግዚአብሔር የተላከ አይፈራ ልጆቻቸውን ያዙና በእግዚአብሔር የተላከ አይፈራም በሉ። በእግዚአብሔር የተሾመ አይፈራም በሉ። ምንድን ነው የእግዚአብሔር ጉዳይ በልቡ ፀንሶ ስነሳ የአምላክ የእጅ በላዬ አለት ወይም መንፈስ ቅዱስ ከእኔ ጋር አለ ብሎ ነው የነገራቸው። እርግጠኛ ነው ቀትለው ላለው ሰው እነዚህ ይሆናል። እርግጠኛውነንድ ሰው ይነሳል። ምንድምነው እርግጠኝነት እግዚአብሔር እእርሱ ጋር እዳለ እንደሚተናወን እርግጠኛ ስለሆነ አሁን ተቃውሞ ሲበዛበት እደዚህ አለ አትጥሩ። ወ ለምን ስባል እኛ ብጃትንርልንም እንዴት የሰባይ አምላክ ያከናውንልናል፣ እኛ ባሪዎች ደግሞ እንሰራለ ምንድነው የሰማይ አምላክ የሚያከናውነው ሲባል ጉዳዩ የኔሚያ ሳይሆን ጉዳዩ የእግዚአብሔር ነው። በኔሚያ ውስጥ የገባው ጉዳይ የኔሚያ ሳይሆን በኔሚያ የሚሰራ በእግዚአብሔር የሚመራ የእግዚአብሔር አጀንዳ ነው። አንድ ፈጥሮ አሜን ይከናወናል። ስለዚህ ምንድን ነው ኔሚያ እንደዚያ እኛም ባሪዎች የሰማይ አምላክ ያከናውንልናል፣ ማለት አቅራቦት ያደርጋል፣ ከንላ ያደርጋል፣ አብሮነትም ያደርጋል ከእኛ ጋር በዚህ ጉዳይ ላይ አብሮ ይሸለባል። እኛ ደግሞ ኮቴ ኮቴውን እየተከተል እንሰራለን። እኛ ይከናወንልናል። አጠገባቸለው ሰው ያቱና እንደት በሉ። እኔ ይከናወንልኛል በሉ። ጠላት እንዳለ በሉ። ዱቶች እንዳሉት በሉ። ምናምንቸዎች እንዳሉት በሉ። ዋሰኞች እንዳሉት በሉ

ይበያል ምንድን ነው መከናወን? ማለት ምን ማለት ነው? ስኬት ማለት ነው፣ የታሰበው ነገር ግብ ሲመታ ማለት። አሜን ማነት ማለት ነው መከናወን። የታስበው በልብ ተጠንሶ በእቅድ ተቀምጦ በጊዜ ውስጥ በፕላን ውስጥ ተቀምጦ ሲከናወን አካል ሲለብስ ማለት ነው መከናወን። እንግዲህ እኔ የሚገባኝ እሱ ነው። ገነት ያላችሁ በጥቂት ሞኝነቴ ታገሱኝና እችን ማብራሪያ መያዝ ትችላላችሁ። ምንድን ነው መከናወን? ምንድን ነው የሚከናወነው ስንል እግዚአብሔር በልብ ውስጥ ያስቀመጠው ሐሳብ ወይ አጀንዳ ወይ ተልኮ ነቅነቅ አርጉና፣ አሜን በ ምንድን ነው የሚከናወነው ታዲያ? መከናወን ብየ ሳወራ ምንድን ነው የሚከናወነው ስንል እግዚአብሔር በልቤ ውስጥ ያስቀመጠው በዘመነ እንዲሰራ የተፈጠርኩለት ዓላማ፣ ተልዕኮ፣ ራዕይ ወይ የእግዚአብሔር አጀንዳ ወይም ሀሳብ አንሶ አሜን ይበል።

አጥገባቻለሁ የእግዚአብሔርን ሐሳብ አትተላለፍ በለው። የእግዚአብሔር ሐሳብ ጥልቅ ነው በለው። እግዚአብሔር አዋቂ ነው በለው። አሁን በሉት፣ የእግዚአብሔርን ሐሳብ ስማ በለው። እሱ ውስጥ ነው የሚከናወነው። እና ምንድን ነው የሚከናወነው መሆን ያለበት የእግዚአብሔር አጀንዳ

መከናንን የሚሰጥ ማ ነው? አጠገባቸው አለሁ። በደምብ ያዙልኝ ያዙልኝ። ተያያዘው ጌታ እና ጋር ሆያያ መከናወንን የሚሰጥ ማ ነው? ሀሳቡን ባንተው ውስጥ ያስቀመጠው ወይም ተልኮውን አጀንዳውን ዩን አንተ ውስጥ ወይም አንቺ ውስጥ ያስቀመጠው እግዚአብሔር

እተወት ያላችሁ ብቻችሁን አይደላችሁም። ችግር ይኖራል፣ መከራ ይኖራል። ሞት ሊጋበት ይችላል፣ በሽታ ሊዋጋ ይችላል። አንዳንድ ራይን የማይረዱ ሊዋጉ ይችላሉ፣ ግን እግዚአብሔር ካንተ ጋር ኢያሱ ምዕራፍ አንድነደግና ያለ በጣም የምወደውና ሁሌም ደስ የሚለኝ ቃል፣ እንደዚህ ያለ ቃል ታገኛላችሁ። ኢየሱስ ክርስቶስ ጌታ ነው። በሕይወትህ እድሜ ሁሉ ማንም አይቋቋምም። ከሙሴ ጋር እንደሆኑ እንዲሁ ከአንተ ጋር ይሆናለሁ፤ አልጥልህም፣ አልተውህም። ለአባቶቻቸው ይሰጣቸዋለሁ ብዬ የማሉውላቸውን ምድር ለዚህ ታወርሳለህና ጽና ጽና ከዚያ አይዞህ ነገር